ሰላም ጤና ይስጥልኝ ክቡራትና ክቡራን፣ የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለትዳር መፍረስ ምክንያት የሆነው የትዳር አጋር ለሌላኛው የትዳር አጋር ካሳ እንዲከፍል ክስ ማቅረብ ይቻላል ወይ? ጥያቄ ማቅረብ ይቻላል ወይ? ብዙ ጊዜ እንግዲህ አንደኛው የትዳር አጋር በትዳሩ ላይ ችት ሊያደርግ ሊማግጥ ይችላል። እንደዚሁም ደግሞ ሲሰሟቸው የሚዘገንኑ የተለያዩ ክፋቶችን በድሎችን በሌላኛው ላይ ሊፈጽም ይችላል። ታዲያ ይህ በዚህን ጊዜ ይህ ትዳር ወደ ፍቺ ሊያመራና ትዳሩ ሊፈርስ ይችላል። እንግዲህ እነዚህም በደሎች ዘርዝሮ ሌላኛው የትዳር አጋር ካሳ ሊከፍለኝ ይገባል፣ ለትዳራችን መፍረስ እነዚህ እነዚህ ጥፋቶችን የፈጸመው እሱ ነው ብሎ ጥያቄ ማቅረብ ይችላሉ፣ የሚለው የመጀመሪያው የህግ ምክሬ ነው። ሁለተኛው የህግ ምክሬ ደግሞ ባለትዳሮች በትዳሩ ግንኙነት ውስጥ እያሉ አንደኛው የትዳር አጋር በውርስ ንብረት ቢያገኝ ይህንን የውርስ ንብረት የጋራ ለማድረግ ቢስማሙ፣ አንድ ነገር ካላሟሉ በስተቀር የሚያደርጉ ስምምነት በህግ ተቀባይነት የለውም። እሱ ምንድን ነው የሚለውን እነዚህን ሁለት ወሳኝ የሆኑ የህግ ምክሮች እሰጣችኋለሁ ለእናንተ አብራችሁ እንድትቆዩ እጋብዛችኋለሁ። እንግዲህ ለፍቹ ምክንያት የሆነው ተጋቢ ካሳ ይከፍላል ወይ ነው። እንግዲህ በተሻሻለው የፌዴራል የቤተሰብ ህግ አንቀጽ 84 ላይ በግልጽ እንደተገለጸው ከባልና ሚስት አንዱ ለፍቹ ምክንያት፣ ለትዳር መፍረሱ ምክንያት የሆነውን በደል ፈጽሞ የተገኘ እንደሆነና ፍርድ ቤቱ ደግሞ ጥያቄ ሲቀርብለት ለፍትህ አስፈላጊ ሆኖ ሲያገኘው በሌላው ተጋቢ ላይ ለደረሰው ጉዳት በዳዩ ተመጣጣኝ የሆነ ካሳ እንዲከፍል ሊወስን ይችላል በማለት ደንግጓል። የቤተሰብ ህጉ፣ የፌዴራል የቤተሰብ ህግ አንቀጽ ሰመነረት ማለት ነው። እንግዲህ በደሎች የተለያዩ ሊሆኑ ይችላሉ። ሚስት ወይም ባል በሌላኛው የትዳር አጋር ላይ የተለያዩ በደሎችን ሊፈጽሙ ይችላሉ። በትዳር ላይ መማገጥ ሊሆን ይችላል። እንደዚሁም ደግሞ እንግዲህ ይህ ብለን ልንዘረዝራቸው እማንችላቸው የተለያዩ በደሎችን ሊፈጽሙ ይችላል። ታዲያ ሌላኛው ባለ ትዳር ይህንን በደል ይህንን ክፋት መቋቋም ይከብደውና ይህ ትዳር በፍቺ እንዲፈርስለት ለፍርድ ቤት ክስ ሊያቀርብ ወይም ክስ ልታቀርብ ትችላለች። ስለዚህ አያይዛም ለትዳሩ መፍረስ ምክንያት የሆነውን ነገር ጠቅሳ ለፍርድ ቤቱ ልታቀርብ ወይም ሊያቀርብ ይችላል። ፍርድ ቤቱም እንግዲህ ለፍትህ አስፈላጊ ነው ይሄ በደል የተፈጸመበትን ሰው ለመካስ አስፈላጊ ነው ያለውን ውሳኔ ሊሰጥ ይችላል። የፌዴራል ጠቅላይ ፍርድ ቤትም ይህንን በተመለከተ እንግዲህ በቅጽ 23 ላይ በሰበር መዝገብ ቁጥር 15 29 68 ላይ በተሻሻለ የቤተሰብ ሕግ አንቀስ ዘጠና በፍች ወቅት የሚኖረው የጋራ ሀብት ክፍፍል ለሁለቱም እምእኩል የሚከፋፈል ቢሆንም፣ አንቀስ 84 ግን በልዩ ሁኔታ በመሆኑ የሰበር መልካች ወይም ሚስት የፍቺ ውሳኔ እንዲሰጥ አቤቱታ ስታቀርብ እንደ ምክንያት ያቀረበችው ባል በባህሪውን በመቀየር በተለያየ ጊዜ የሚደበድባት፣ የሚሰድባት፣ የማያከብራት ከመሆኑም በላይ ከትዳር ውጪ ከሌላ ሴት ጋር በፈጸመው የግብረ ስጋ ግንኙነት አንድ ልጅ የወለደ በመሆኑ ይሄም በማስረጃ በመረጋገጡ፣ በሚስትና በባል መካከል የነበረው ጋብቻ መፍረስ በባል ጥፋት መሆኑን ሚስት ላይ ከፍተኛ ጉዳት ስለመድረሱም የተረጋገጠ በመሆኑ ባል ካሳ የማይከፍልበት ምክንያት የለም ሲል እንደዚሁም ደግሞ በጋብቻ ውስጥ በጋራ ካፈሩት ንብረት ውስጥ ባል ከድርሻው ላይ ሀያ በመቶውን ሀያ ፐርሰንቱን ለሚስት እንዲከፍል በማለት ውሳኔ ሰጥቷል ማለት ነው። ስለዚህ እንግዲህ ባል ወይም ሚስት በትዳር ላይ እያሉ ከፍተኛ በደሎችን ከፈጸሙ ያንንም ለፍርድ ቤት በማስረጃ ማስረዳት ከቻላችሁ ፍርድ ቤቶች መዝነውት በተሻሻለ የፌዴራል የቤተሰብ ሕግ አንቀጽ ሰማንያ አራት መሰረት እንደዚሁም ደግሞ አሁን በነገርኳችሁ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 23 በሰበር መዝገብ ቁጥር 152968 በሰጠው አስገዳጅ የሕግ ትርጉም መሰረት ካሳ የመቀበልና የመጠየቅና የመቀበል መብት አላችሁ። ምን ያህል የሚለውን ግን የሚወስነው ፍርድ ቤቱ ነው። ለዳኛው ለፍርድ ቤቱ የተሰጠ ስልጣን ነው ማለት ነው። የመጀመሪያው የህግ ምክሬ ብዙ ሰዎች የሚጠይቁት ይሄ ነው። ወደ ሁለተኛው የህግ ምክር ሳልፍ በጋብቻ ወቅት ባልና ሚስት እንግዲህ፣ በጋብቻ ወቅት ነው ያልኩት፣ ሳይጋቡ በፊት አይደለም። በጋብቻ ወቅት ባልና ሚስት አንደኛቸው ያገኙትን ከውርስ የተገኘ ንብረት የጋራ ነው በሚል ቢዋዋሉ ቢዋዋሉና ቢያስቀምጡት በኋላ በመካከላቸው ችግር ቢፈጠር እና እዚህ ንብረት ላይ የጋራ ነው የሚል ጥያቄ ሌላኛው ቢያነሳ አንድ ነገር ካላሟላ በስተቀር የጋራ አይሆንም። እንግዲህ ምንድን ነው ይሄም? ምንድን ነው የጋራ ነው ብለው ቢዋሉም በፍርድ ቤት ይህን ስምምነታቸውን እስካላጸደቁት ድረስ በውርስ የሚገኝ ንብረት የአንደኛው ተጋቢ በዛ የዛኛው በውርስ ያገኘው ሰው ብቻ ሆኖ ነው እንጂ የሚቀጥለው ሌላኛው ይሄኛው አንደኛው የትዳር አጋር ይሄንን ንብረት የጋራ ሊሆንለት አይችልም፣ የጋራ ተካፋይ ሊሆን አይችልም። ይሄን ጉዳይ በተመለከተም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 198277 ጥቅምት 2 ቀን 2014 አንድ አስገዳጅ የህግ ትርጉም ሰጥቷል። ለዚህ ለሰበር ሰሚ ችሎቱ የቀረበው ጉዳይም በአጭሩ ምንድን ነው እንግዲህ ተጠሪ ባቀረቡት ከፍቺ በኋላ የንብረት ክፍፍል ክስ ከአመልካች ጋር በጋብቻ ውስጥ እያለን ባደረግነው ውል መሰረት አመልካች በውርስ ያገኘው ቤት የጋራችን በመሆኑ እንዲያካፍለኝ በማለት ለስር ፍርድ ቤት ክስ አቅርበዋል። አመልካችም እንግዲህ ውሉ በጋብቻ ውስጥ የተፈረመ ሲሆን በፍርድ ቤት ያልጸደቀና ስልጣን ባለው አካል የተረጋገጠ ባለመሆኑ በሕግ ተቀባይነት የሌለው በመሆኑ ክሱ ውድቅ ይደረግልኝ በማለት ምላሽ ይሰጣል። የሰበር ችሎቱም ክርክር እንግዲህ የቀረበበትን ቤት ሚስት ልትካፈል ይገባል ተብሎ መወሰኑ አግባብነት አለው የሚለውን አለው ወይስ የለውም የሚለውን በጭብነት ይዞ ጉዳዩን ይመረምራል። ክርክር የቀረበበት ቤት እንግዲህ ባልና ሚስት በጋብቻ ውስጥ እያሉ በውርስ ያገኘው ስለመሆኑ ባል ያልተካደ ፍሬ ነገር ነው። እንግዲህ የኦሮሚያ የቤተሰብ ህግ ደግሞ በአንቀጽ ሰባ ሦስት ባልና ሚስት ከጋብቻ በኋላ በውርስ ወይም በስጦታ ያገኟቸው ንብረቶች የግል ንብረቶች ሆነው እንደሚቀሩ ይደነግጋል። የቤተሰብ ህጉም የፌዴራል የቤተሰብ ህግም እንደዚሁ ነው የሚለው። ባልና ሚስት እንግዲህ በጋብቻ ውስጥ ሽማግሌዎች ፊት ባደረጉት ውል ክርክር የተነሳበትን ቤት የጋራቸው ንብረት ለማድረግ ተስማምተው ነበረ። ነገር ግን ባልና ሚስት በጋብቻ ውስጥ በሚኖሩበት ጊዜ በመካከላቸው የሚያደርጉት ውል በፍርድ ቤት ካልተረጋገጠ በቀር ት እንደማይኖረው የፌዴራል የቤተሰብ ህጉም የኦሮሚያ ቤተሰብ ህግም ይገልጻል። ስለሆነም አመልካችና ተጠሪ ያደረጉት ውል በፍርድ ቤት ያልጸደቀ በመሆኑ አመልካች በጋብቻ ወቅት በውርስ ያገኘውን ቤት የግሉ ንብረት በሆነበት ሁኔታ ስር ፍርድ ቤቶች ግን ሚስትም ቤቱን በግሉ ባል ቤቱን በግሉ ለብቻው ስለመውረሱ የሚገልጽ የስጦታ ውል ወይም በኑዛዜ ቃል የወረሰበትን ማስረጃ አላቀረበም በማለት ሚስት ቤቱ ልትካፈል ይገባል ተብሎ የተሰጠው ውሳኔ መሰረታዊ ህግ ስህተት የተፈጸመበት ነው በማለት አስገዳጅ ውሳኔ ሰበር ሰሚ ችሎቱ ሰጥቷል። በመሆኑም እንግዲህ በጋብቻ ወቅት ባል ወይም ሚስት ከመካከላቸው አንዱ በውርስ አግኝቶ ንብረት ነገር ግን አይ ይሄንን በወርስ ያገኘሁትን ንብረት ለምኔ ብቻ ይሆናል፣ ስለምወድህ ወይም ስለምወድሽ፣ ወይም ደግሞ በተለያዩ ምክንያቶች የጋራ እናድርገው ብላችሁ በሽማግሌ ብትዋዋሉ፣ ይሄንን ውል ግን ፍርድ ቤት አቅርባችሁ ካላጸደቃችሁት፣ ይሄ ንብረት የጋራችሁ አይሆንም። ለምሳሌ ሚስት አግኝታው ከባሏ ጋር ብትዋል በኋላ ፍቺ፣ በመካከላችሁ ግጭት ተፈጥሮ ወደ ንብረት ክፍፍል ብትሄዱ፣ አይ ያንን በውርስ ያገኘችውን ንብረት እኮ ልታካፍለኝ ተስማምተን ነበረ፣ ውላለን ብትል ተቀባይነት የለውም። የባል ክርክር ተቀባይነት አይኖረም። ምክንያቱም ይህ ስምምነት በፍርድ ቤት መጽደቅ ስለነበረበት ማለት ነው። ስለዚህ እነዚህ ወሳኝ የሆኑ በጣም ጠቃሚ የሆኑ የሕግ ምክሮች እንደሚጠቅሟችሁ አልጠራጠርም። አብሬያችሁ የነበርኩት የእናንተው ጠበቃና የሕግ አማካሪ ዩሱፍ ከበር የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ በባይ